እንደ በግ ኑሪ ተብዬ እንደ ምንድነው ሚኖሮ የምድር ጨውነሽ ተብዬ ጣይመስ የኔ እንዴት ነው የነባሪ የነዘባይ ለጌታ ቤት ይሆናል ወይ? እንደ ቃሉ ይሄዳል ወይ? አስመስሎ ይኖራል ወይ? ለእውነተኛ ጌታ ይመቻል ወይ? እንደ በግ ኑሪ ተብዬ እንደ ምንድን ነው ምኖረው የምድር ጨውነሽ ተብዬ ጣሜስ የኔ እንዴት ነው የኔ ባይ የኔ ሰባይ ለጌታ ቤት ይሆናል ወይ? እንደ ቃሉ ይሄዳል ወይ? ያስመስለው ይኖራል ወይ? ለእውነተኛ በግ ኑሪ፣ እንደ በግ ኑሪ ተብዬ እንደ ምንድነው ምኖሮ? የምድር ጨውነሽ ተብዬ ጣዕመስ የኔ እንዴት ነው የኔ ባሪ፣ እንደ በግ ኑሪ ተብዬ እንደ ምንድነው ምኖሮ? የምድር ጨውነሽ ተብዬ ጣዕመስ የኔ እንዴት ነው ነባሪ የነዘባይ ለጌታ ቤት ይሆናል ወይ? እንደ ቃሉ ይሄዳል ወይ? አስመስሎ ይኖራል ወይ? ለእውነተኛ ጌታ ይመቻል ወይ? እንደ በግ ኑሪ ተብዬ እንደ ምንድነው ሚኖሮ የሚድር ጨውነሽ ተብዬ ዳኢመስ የኔ እንዴት ነው የኔ ባሪ የኔ ሰብይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሄዳል ወይ አስመስሎ ይኖራል ወይ። ገርሜ ልንገራችሁ በት ደንቦታ እኔ ኦርቶዶክስ ነኝ። ሃይማኖቴን ወዳለሁ፣ ኮርስ ወዳለሁ ግን መዝሙር ስታዳምጥ ብዙ ጊዜ በነገራችን ላይ ያው ቤተሰቦቻችንም እያሉን ያሳደጉን ነገር አለ፣ መዝሙር ይገባል፣ መዝሙር አትስሙ ምናምን። ሲጀመር ጌታን ነው የሚያመሰግኑታ በመዝሙራቸው። እውነት እንነጋገር ከተባለ ሁላችንም ኦርቶዶክሶች፣ ሁላችንም ኦርቶዶክስ ነን የምንለው የጴንጤ መዝሙር እንሰማለን ወይ ድራይቭ እያደረግን ወይ ተሰብስበን ወይ የሆነ ቦታ ላይ ቁጭ ብለን ወይ የሆነ ቦታ መዝሙራቸውን ከፍተን እናዳምጣለን። ፐብሊክ ላይ ወተን ግን የነሱ መዝሙር እየዘመርን ቪዲዮ ስንሰራ ወይም ቪዲዮ ላይ ስታዩን በጣም ልታሸማቅቁት ትሞክራላችሁ። ምክንያቱም ሁላችንም እንተዋወቃለን፣ ስለምንተዋወቅ ነው። የትኛዋም ሰው የትኛዋም ክርስቲያን በፕሮቴስታንት መዝሙር ትዘምራለች። ሰው የሚዘምረው የሚያመሰግኑት ፈጣሪ ነውና ፈጣሪን እያመሰገንኩ ነው። ኦፍኮርስ ኮርስ ጌታ ለኔ ያደረገልኝ ነገር ብዙ ነገር ነው። ጠላቶቼ እንደዚህ ከበውኝ አውርዶ ጣ ሲያረጋቸው ባይኔ ያለው። ስለዚህ እሱን የሚያስመሰግን ነገሮችን በአጠቃላይ ሳይ ወጥቼ ባመሰግን ብዘምር ለግለሰቡ አይደለም ለጌታ ነው፣ ለኢየሱስ የዘመርኩት። ኦርቶዶክስ ኢየሱስን አታምኑም እንዴ? ታምናለች እኮ ኢየሱስ የኛ አይደለም እንዴ? የኛ ነው። እንደ ሌላ እንታ አይደለም። የፕሮቴስታንቱን መዝሙር ስትዘምሩ ተቀላቀላችሁ ተቀንዲያርሽ እንዲያርሽ ለምን ትላላችሁ? ኦርቶዶክስ የተጠመኩበትን ሃይማኖቴን አልቀይርም። ግን ደግሞ ፈጣሪን ሳመሰግን አትናደዱ። ለምን እንደዚያልሽ ለምን እንደዚያልሽ አትበሉ። ሰውን አትገፋፉ። ሲጀምር በእናንተ ተገፋፍቶ ሃይማኖትን የሚቀይር የለም። እውነት ለመናገር ግን አስተሳሰባችሁን አስተካክሉ። ጌታን ያመሰገኑት ጌታ የሚያመሰገንኩት በመዝሙር ጌታን አመሰገንኩ፣ አለቀ። ደስ ብሎኝ በቃ እንደ ልብ የሆንኩኝ እንድገልጽለት ስላደረጉኝ አመሰግናቸዋለሁ። ዘመርኩለት፣ በቃ አለቀ። ምን እዚህ ያናድዳቸዋል? እንደዚህ ማተብሽና ልቀሽ እንደዚህ ላይ ምን አገባችሁ? ምን አገባችሁ? ያገባቸዋል፣ ያገባቸዋል የሚያገባችው ነገር አለ? አንቺ ነሽ ማህተቤን እዚህ ሊያሰርሽልኝ? አንተና ማህተቤን ያሰርክልኝ ና አሰርክልኝ? ናና በጥሰው፣ ከፈለክ ናና በጥሰው። እንዴ፣ ግርም እኮ የምትሉኝ ነው። ግርም ተቃጠልናል።